ሰላም ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ወይ ሁሉ ሰላም ሰሞኑን ያው እኔ እንግዲህ እየቆየ ነው የምመጣው ትኩስ ዘግቶ ነው የሚደርሰኝ አይ አክቹአሊ ዘግቶ አይደለም የሚደርሰኝ ግን ቪዲዮ ለመስራት ዘገያለሁ እንዳልኳችሁ ብዙ ብዙ ነገር ስላለ ማለት ነው የምሰራቸው ነገሮች ስላሉ ቢዚ ስለመሆን ማለት ነው እና ሰሞኑን እቺ ወፍራሟ ሴትና አገልጋዩ የአገልጋዮቹ እንትን ስትዳር ቃል ኪዳን መሰለኝ ስሙ፣ አደለ ቃል ኪዳን እና ማነበረች እሷ እንደዛ ብቻ፣ ያች ወፍራሞ እና በጣም ግን እንዳበሻ አሳፋሪ አሳፋሪ አሳፋሪ ፍጥረት መቼም እዚህ ምድር ላይ የለም። እውነት ለመናገር ሰውን በተፈጥሮ ማንነቱ የሚያሸማቅቅ እንዳበሻ የለም። በነገራችን ላይ ወንዶች ቀጠን ያለች ይሄ እነዚህ ኢንስታግራም ላይ በየቲክቶኩ በየምናምኑ የምታያቸውን ሴቶች ወንዶች ለትዳር አይፈልጉም። አይታችሁ ከሆነ ወንድ ልጅ አብሮ ለመጨስ አሪፏን ምናምን አብሮ ይጨስ ይጨስ ይጨስ እና የትዳር ምርጫው ግን ሌላ ነው። የትዳር ምርጫው መልክ አይደለም፣ ስብዕና ነው። ያችን ለመዝናናት አብሮ ወጣ ገባ ለማለት ምናምን ነው የሚፈልጋት፣ እንጂ ለትዳር አይደለም የሚፈልጋት። አብሮ ኢንጆይ ለማድረግ ምናምን የሚያገባው መጨረሻ ላይ የሚያገባው አብራ የጨፈረችውን ሴት አይደለም። ብዙ ወንድ እና የወንዶች መስፈርት እንደዛ አይደለም። አትሸወዱ። እናንተም ጊዜያችሁን ዝም ብላችሁ ላይ በላይ በላይ ነገር ጨርሳችሁ ንብረታችሁንም ሀብታችሁንም ምናምን ከዛ መጨረሻ ላይ የምታገቡት እንዳታጡ። እንደዚህ አይነት ሴቶች ናቸው በጣም ልጅቷን ልታሸማቅቁ ታጥቃችሁ የተነሳችሁት ማለት ነው። ሲጀመር የእሱ ምርጫ እንጂ እናንተ ምርጫ እኮ አይደለች። ማለት እንዴ፣ እኔ ያገባሁትን ወድ አምር ምናምን ብትሉኝ የራሳችሁ ጉዳይ በቃ። የእኔ ምርጫ እንጂ የእናንተ ምርጫ የእናንተ ምርጫ አደለም። እኔ ላገባ የምችለው ወይ የእኔ ምርጫ አደለም፣ እናንተ ልታገቡ የምትችሉት ሰው፣ የራሱ የየራሱ ምርጫ አለው። የየራሱ ምርጫና ፍላጎት አለው። በቃ ይሄ ሰውዬ ይሄ ልጅ አይቶ አይቶ አይቶ በቃ የምትመጥነውን ለትዳር፣ ትሆነኛለች፣ ለልጆቼ እናት ትሆናለች ያለውን አገባ። በቃ እናንተ እንደዚህ ያዙ ልቀቁኝ ያላችሁበት ምክንያት ምንም ሊገባኝ አልቻለም። ግዴታ ሰው ሁላ ቀጭን ሴት ማፍቀርና ማግባት አለበት? ወይንስ ምንድን ነው? ለእናንተ ሲል ማለት ነው። ሰው ምርጫውን ሲያገባ ከዚህ በፊት ሀና ዮሐንስ የሆነ ሰው አገባች ብላችሁ እንዲችሁ ሚም እየሰራችሁ ምን እያላችሁ እየሳቃችሁ መሳቂ አድርጋችሁ እንድደብቀው አደረጋችሁ። እቺ ሶሊያና የምትባለው ልጅ እንደዛ የሰርግ ቪዲዮውን እስክታጠፋው ድረስ በቃ በውርጩ ወዱ ምናምን እያላችሁ። ሰው ለራሱ የተመቸውን ነው የሚያደርገው። ለእናንተ ቆይ ለእንትና ይመቻት ይሆናል ብሎ አያገባ ለእናንትና እንዲመቻ አድርጎ ምክንያቱም ህይወቱን የሚኖረው እሱ ነው። ያ ሰው ነው ህይወቱን የሚኖረው እናንተ አይደላችሁም። አንድ ቀን አዳር ከሚስቱ ጋር ሲነዛነዝ ምቾት ሲያጣ እናንተ ምንም የምታደርጉት አስተዋጽኦ የለም። ላይፉን የሚኖረው እሱ ነው። ስለዚህ ለህይወቴ ትጠቅመኛለች፣ ለህይወቴ ይጠቅመኛል ያለውን ሰው ነው እንጂ የሚያገባው ሰው የኢትዮጵያ ህዝብ ምን ይለኛል ለአበሻ አፍ ብሎ ቆንጆ ጎትቶ ካገባ፣ እያየን ነው እንግዲህ አመት ሳይሞላ ሲፈራረስ ቤት። ስለዚህ ሰውን አታ እኛ እንምረጥልህ አላችሁ? ምን ነው ባል እና ሚስት መራጮች እኛ ነን አላችሁ እንዴ? ሰው እኮ ነውር ያቃላል እንደ እኛ አበሾች ደግሞ ነውር ነው ይሄ ነገር፣ ነውር ነው ይሄ ነገር። እንዲህ ነው ስንባል ያደግን ሰዎች ነን። ነውር እናውቃለን። ምንድን ነው በሰው ትዳር ገብታችሁ የምትፈተፍቱት? እኔ ምንም የገባኝ ነገር የለም በእውነት። ምንድን ነው እኔ በተለይ አሁን ሶሻል ሚዲያ ላይ ያላችሁ ይሄ ቲክቶክ ምን ላይ ዩቱብ ላይ ምናምን ያላችሁ ሰዎች የሆነ ከሌላ ፕላኔቱ ላይ መጣችሁ እየመሰለኝ ነው። እንዴት ትዳሩ የእሱ የእሷና የእሱ እናንተ ምን ቤት ናችሁ? መራጭ ልትሆን ይቻላል? አንዷ ደግሞ ተነሳችና ኤክስ ነች መሰለኝ መታ ነግሪያታለሁ፣ ምናምን ለእሱ እንትን የሚላቸውን ሴቶች በሙሉ እያመጣ እየደወለች ይቅርብሽ፣ ምናምን እንደ ለአንቺ አልተመቸም ማለት እኮ ለሌላ አይመችም ማለት አይደለም። ሲጀመር ማንም አይሰማሽም፣ ዝም ብለሽ በባዶ ነው የምትደቅሚው። ከኤክስ ጥሩ ነገር አይሰማ። ኤክስ ምንጊዜም ኤክስ ነው። እኔ አሁን ተነስታ አንዷ ኤክስ የባሌ ኤክስ መታ ስቆጥሮ ሰው አይደለም ብትለኝ ልሰማት አልችልም። ምክንያቱም ኤክስ ነች። እንኳን አይደለም እሷን የራሱ ጓደኞች የራሱ ጓደኞች ጓደኞቹ እህቶቹን ተዋቸው። የባል ዘመድ ወይ እናቱን ወይ እህቱ አይሆንሽም ቢሉኝ የባል ዘመድ ብዬ ላልፍ ይችላለሁ። ግን ጓደኞች እንኳን ተነስተው መጥተው አይሆንሽም ቢሉኝ ልንምችለው። ምንድን ነው ቅናት ነው በቃ፣ እነሱን ጥሎ ሊያገባ ስለሆነ ተመቅኝተው ነው አብሮ የሚያጫፍራቸው፣ አተው ነው አብሮ ምናምን ነው እንጂ የምለው በቃ ማንም አይሰማችሁም፣ አትድከሙ። ሰው የራሱ የሆነ መመዘኛ አለው። ላንቺ አልሆነም ማለት ደግሞ ለእሱ አልሆነም አይደለም። እየተከታተልሽ ለኤክሶቹ እየደወልሽ እሱ አይሆናችሁም ምናምን ምናምን፣ እሱማ በቃ እኮ ይኸው መረጠ። ይሄኔ እናንተ ወይ አስመጥጣችኋል እዛ ቻይና እና ቱርክ ሄዳችሁ አስመጥጣችሁ፣ ወይ የፋሽን ማአት ደርድራችሁ ምን ብላችሁ እንዴት እችን አገባ ብላችሁ ተንጨርጭራችሁ ሊሆን ይችላል። የወንድ ልጅ መመዘኛ እሱ አይደለም። አብሮሽ በየጭፈራ ቤቱ አብሮሽ እነዚህ እንኳን ክርስቲያን ናቸው ጭፈራ ምናምን፣ ግን የራሳቸው የሆነ መመዘኛ አለ፣ ወይ እቺ ሴት ለትዳር ትሆናለች ወይ፣ ገንዘብ ትቆጥብልኛለች ወይ፣ ለልጆቿስ እናት ትሆናለች ወይ። በፍቅር ስትኖሩ ወንዶች በደንብ ቼክ ያደርጓችኋል። ለልጆቼ እናት ትሆናለች ወይ፣ ለእኔስ ጥሩ ሚስት ትሆናለች ወይ እየመጣሽ የወሮ ጩን በሜካፕ እና በንትን ሆድ በማስመጠጥ ወርጭ በማስመጠጥ ጂም በመሄድ በምን የምትጨርሽ ከሆነ መመዘኛው ልትሆኛ አትችም። ከአንቺ ጋር ኢንጆ ያደርጋል። በቃ እንደውም ሲጀመርኩ ያበሻ ወድ የእውነት ነው ምላችሁ፣ እናንተ ትፈላለጣላችሁ፣ ትቆራረጣላችሁ እንጂ የአፍሪካ የአፍሪካ ወንዶች ብዙ ጊዜ ወፈር ያለች ሴት ነው የሚፈልጉት። ወፈር ያለች ሴት ነው የሚፈልጉት እና ይዞ ለመውጣት ይሄ ክለብ ለክለብ በቃ የሆነ ከቆንጆ አጠገብ መታየትን ይፈልጋሉ ወንዶች በተፈጥሯቸው። ኢቨን ስትዘንጡ እንኳን ዘንጣችሁን ትሰ ምናምን በቃ ባለቤቴ ነች ሚስቴ ነች ምናምን ማለትን ይወዳሉ። ገባችሁ? እንደሰረን ነገር ይፈልጋሉ። ለትዳር ግን ይመርጡሻል ማለት አይደለም። ለትዳር የሚመርጡት ቆጣቢዋን፣ ተንከባካቢዋን፣ ትግስተኛዋን፣ ገባችሁ? ማትለዋን እችን ነው ለትዳር የሚመርጡት። ስለዚህ ምንም ስለተንጨረጨራችሁ የሚለወጥ ነገር የለም። አንቺ ደግሞ ኤክስ እየመረጥ ኤክሶችን እየተከታተልሽ እንትን የምትይው ማንም አይሰማሽም። ለምን አመለጠኝ ነው። ኤክሶች ግን ወይኔ፣ እግዚአብሔር እግዚአብሔር ይቅር ይበላችሁ። በቃ ኤክስነታችሁን እስቲ እመኑ። ብዙ ኤክሶች ኤክስ መሆን ያቃጥላችኋል። ዝም ብሎኮ ቁጭ ሲልኮ ምንም አይመስላችሁም። ልክ ሌላ ሴት ጠበሰ መባልን ስትሰሙ ግን ዱካ ይሄ በቃ እንትናቸውን ተከታትላችሁ ሄዳችሁ፣ ከቻላችሁ ሚዲያ ላይ ትወጣላችሁ፣ ካልቻላችሁ ደግሞ የሆነ ነገር አድርጋችሁ ብቻ እንትን ማለት ትፈልጋላችሁ። ኤክሶች እራፉ በቃ ኤክስ ኤክስ ነው፣ ኤክስ ኤክስ ነው። ሴትም ወንድም አሁንማ ተነስቶባችኋል። በቃ የሆነ ሚዲያ ላይ ተወጡና ከኔ ጋር ነበረ ከኔ ጋር ነበረች ምናምን ፎቶ ካለ እንኳንም የዚህ ዘመን ሰው አልሆንኩኝ። እንዴት ነው ተማምናችሁ ግን የፍቅር ጨዋታ የምትጫወቱት? እንዴት ነው ተማምናችሁ ስለ ፍቅር የምታወሩት? የምትቀዳዱት ነገር በጣም ነው የሚከብደው። ከአሁን እኔ እኮ ታዬ በአሁን ዘመን ብሆን ወይኔ ቀርቶኝ ይሆን ቀርታኝ ይሆን ምናምን እየተባባላችሁ ነው ዴት ስታረጉ፣ እኔ እኮ ግራ ይገባኛል በእውነት ትተማመናላችሁ ግን። የአሁን ጊዜ ዘመን ሰዎች እንዴት ነው የምትተማመኑት? ሁሉም እኮ በቃ አወጣለሁ ምናምን ሲባባሉ ስሰማ በጣም ነው የሚያስቀኝ ጌታ እንዴት ስነ መጥ፣ በቃ ለክፉ ቀን መጠቀም ያደርጉታል። ይቀዱና የሆነ ወይ ድምጻቸውን ወይ ምናምን ይቀዱና የሆነ በቃ ይመዙታል ለክፉ ቀን። ስለዚህ እባካችሁ ልጅ ያገባው ለራሱ ነው ለእናንተ አይደለም። የሚመርጠውም ራሱ ነው፣ የሚኖረውም ራሱ ነው። ስለዚህ ዝም ብላችሁ ገብታችሁ አትፈትፍቱ ማለት እፈልጋለሁ። ስላዳምጣችሁኝ ያመሰግናሉት። ሶሪ፣ በጣም ኢሞሽናል ሆኛለሁ ስለሆነ ነው እና ቴንክ፣ ስላዳምጣችሁኝ ባይ